ከወታደራዊ ሰላምታ በኋላ ጓድ ሊቀመንበር፣ የማክለው ተጨማሪ ሐሳብ አለኝ አለ። ጥልቀት አለው ድምፁ። እሺ ጓድ እንደ ገና ወታደራዊ ሰላምታ። በዚያ ቁመቱ ላይ ወደ ላይ ተንጠራርቶ ሰላምታ ሲሰጥ የባሰውኑ ተመዘዘ። እንደሸንበቆ፣ ጓድ ሊቀ መንበር በትክክል እንዳስቀመጡት ማንኛውም የጎሪላ ንቅናቄ የራሱ ዲያሌክቲካዊ ሂደትና እድገት አለው። በቡድን ሰፊ ቦታ ላይ የደፈጣ ውጊያ ሲያካሄድ የቆየ የጎሪላ ንቅናቄ የሰራዊቱ ቁጥር ካደገና ኃይሉ ከተጠናከረ በኋላ በግድ አንድ ላይ ተሰባስቦ ኮንቬንሽናል ጦርነት ለማካሄድ ይገደዳል። ይህን ካላደረገ ድል ሊቀዳጅ ወይም ሕልውና ሊኖረው አይችልም። በወንበዴዎች መካከል የሆነውን የእርስ በእርስ ጦርነት ያስከተለው የሃይማኖት፣ የጎሳ፣ የደገኛና የቆለኛ ቅራኔ ብቻ ሳይሆን የደረሱበትን የእድገት ደረጃም ጭምር ነው። ሻእቢያ ጀብሃን ደምስሶ ከሜዳ ያስወጣው ራሱን ብቸኛ ተወካይ ለማድረግና ፖለቲካዊና ወታደራዊ ሞኖፖሊ ለመያዝ ነው። በተገንጣይ ወንበዴዎች መካከል ያለው ቅራኔ በዚህ ብቻ የተወሰነ አይደለም። ቅራኔው በአውራጃና በመንደርም ጭምር ነው። ደገኛው የሐማሴን የአካለ ጉዛይ፣ የሰራይ ተወላጆች በማለት አይስማማም። ቆለኛው የሰምሃር የማሪያ፣ የሰነሂት፣ የባርካ፣ የሳህል፣ የደንከል ልጆች በማለት አይጣጣምም። ሻእቢያ፣ ጀብሃ፣ አልዋህዳ፣ አጅብ የሚባሉት ፖለቲካዊ ቅርጾች የዚሁ ፈለግ ነጸብራቆች ናቸው። እንደ እውነቱ ከሆነ የነጠረው ወይም የጠራ ፖለቲካዊ ዓላማና ይዘት የላቸውም። የሚያራምዱት ህዝባዊ መስመር የላቸውም፣ ጎሳዊ ድርጅቶች ናቸው። ወደ ተነሳሁበት ልመለስና ሻእቢያ ዛሬ ወደ ቋሚ የውጊያ ስልት ታክቲኩንና ስትራቴጂውን ለውጧል። ሻእቢያ በአሁኑ ጊዜ ኃይሉን አንድ ላይ አሰባስቦ መደበኛ ጦርነት ከመቅጠም ሌላ ምርጫ የለውም። ይህ ሊሆን የቻለው በአንድ ፊት ከውስጣዊ ድክመቱ የተነሳ ነው። ጀሌዎቹን አንድ ላይ አሰባስቦ በጠመንጃ ፈሙዝ እያስገደደ ካላዋጋ በስተቀር ህልውናው ያከትማል። ጀሌዎቹ በበጎ ፍቃድ የገቡ አይደሉም። ከየማሳው በግድ ታፍነው የተወሰዱ የገበሬ ልጆች ናቸው። ነፃነት ይዘን በድል በአጭር ጊዜ ውስጥ እንመለሳለን በማለት በ የ የእናት ሀገር ጥሪ ተቀብለው በጀብደኛነት ወደ በረሃ የወጡትም አያሌ ወጣቶች ዛሬ ተስፋ ቆርጠዋል። የበረሃ ኑሮ ለ ለመመለስ ይፈልጋሉ። እነዚህ ሁሉ አንድ ላይ ታፍነው ካል ተያዙ የሻቢ ከት ከትማል። አሁን ጥያቄው የሻቢያ ድክመትና ጥንካሬ ምንድነው የሚለው ይሆናል። የጎሪላ ንቅናቄ ድክመትና ጥንካሬ በአስር ነጥቦች ሊለካ ይችላል። እነዚህም የውጊያ ወረዳ መችነት የሰራዊቱ ሞራል፣ ፖለቲካዊ ንቃት፣ ሎጂስቲክ፣ የሰራዊቱ ተዋጊነት ብቃት ወይም ስልጠና፣ የመሳሪያ አይነት፣ የመሪዎቹ ብቃት፣ ዲሲፕሊን፣ መጠጊያ ገር ወይም ስፍራ እና ህዝባዊ ድጋፍ ናቸው በማለት መለኪያ ነጥቦቹን ከደረደረ በኋላ ለእያንዳንዱ አርዕስተ ነገር አስር ነጥብ እየሰጠን ከመቶ ብንተምን ሻዕቢያ ዛሬ ያለበትን ፖለቲካዊና ወታደራዊ ሁኔታ በተጨባጭ ለመገመት ይቻላል በአጠቃላይ የሻእቢያ ሰራዊት ሞራል ወድቋል። የሚሰጠውን ፖለቲካዊ ትምህርት በአድርባይነት ካልሆነ በቀር ከልቡ የሚቀበል ያለ አይመስለኝም። የሚተዳደረው በጠመንጃ ፈሙዝ ዲሲፕሊን ነው። ህዝባዊ ድጋፍ የለውም። ዛሬ የኤርትራ ሰርቶ አደር ህዝብ ምንም እንኳን በረሃ ላሉ ልጆቹ ቢያስብም፣ ስጋ ነውና በሙሉ ልቡ ሰላምን ይፈልጋል። የሻእቢያ ጀሌዎች ዛሬ ምንም አይነት ወታደራዊ ስልጠና አያገኙም። እርግጥ ጦር ሜዳ ውሎ ከመዋጋት የበለጠ የጦር ትምህርት ቤት የለም። የገበሬ ልጆች እንደ በግ እየተነዱ ነው ለጥይት የሚዳረጉት። መሪዎቹ የለየላቸው ቅምጥሎችና አምባገነኖች ናቸው፣ ጀብረኞች ናቸው። በመጠጊያ በኩል ሻቢያ ዛሬ በሱዳን አመች ሁኔታ የለውም። ጀበሃ ጥቃቱን ለመወጣት ከኋላ እየተዘጋጀለት ነው። በመሳሪያና በሎጂስቲክ ሻቢያ ደና ነው። ድርጅቱ የሚያስገርም ቅልጥፍናና የፈጠራ ችሎታ አለው። ዋናው ጠንካራ ጎኑ ግን ሻቢያ የመረጠው የውጊያ ወረዳ ነው። ናቅፋ የተፈጥሮ ምሽግ ነው። የናቅፋ ተራራዎች አይበገሩ። ሻቢያ ደግሞ እንኳን በኖረበት ቀርቶ ባደገበትም ስፍራ የሰው ቁመት የሚውጥ ጉድጓድ ሳይቆፍር አያድርም። ፍልፈል ነው። የሻቢያ ጀሌዎች አንዴ ከምሽግ ከወጡ ቁመው የመዋጋት ልምድ የላቸውም። ፈርጣጮች ናቸው እና ወደፊት የምንዋጋው ከሻቢያ ወኔ ጋር ሳይሆን የተፈጥሮ ምሽግ ከሆኑት ከናቅፋ ተራራዎችና ድንጋዮች ጋር ይሆናል። እና ወሳኝ ነጥብ የውጊያ ወረዳ ሁኔታ ነው፣ የሻቢያ ወኔና ጥንካሬ አይደለም። አመሰግናለሁ ብሎ ወታደራዊ ሰላምታ ከሰጠ በኋላ ቁጭ አለ። መጥፎ ትንተና አልነበረም። በሙያው ምሁር ነው። ሰባት ዓመት ሙሉ ወንበዴዎችን ሲዋጉ መቆየት ቀላል ልምድ አይደለም። የኮሎኔል ታሪኩ ወልዳይ ዝና በወንበዴዎችም ዘንድ የታወቀ ነው። ሰውየው እንደ ልማዳቸው በጥንቃቄ እያዳመጡ አንዳንድ ማስታወሻ ይወስዱ ነበር። እንዳልኩት ጥሩ አድማጭ ናቸው። ማንኛውንም ሀሳብ አይንቁም። ንቀው የሚተውት ነገር የለም። ሳያቸው ሁልጊዜ ተማሪ ይመስሉኛል። አዎ አብዮት ትልቅ የተግባር ዩኒቨርሲቲ ነው። ትጉ ተማሪ ይጠይቃል። እናመሰግናለን ጓድ። በትግላችንና በምንከፍለው መሥዋዕትነት ተፈጥሯዊ መሰናክሎችን ከቁጥጥራችን ስር እናውላለን። ሌላ ጥያቄ ወይም አስተያየት? እሺ ጓዴሽ ጥላ ሱሶሎቭ የሽጥላ ማስረሻ ነበር። ስለታም ፊቱ ይበልጥ ተስሎ ይታያል። ሲናገር ቀስ ብሎ ቃላቱንና አረፍተ ነገሮቹን እየሳለ ነው። ሀሳቡም የተሳለ ነው። ሀሳቡን ሲስለው ስለታም ፊቱ ላይ ይታያል። እኔ ላነሳው የምፈልገው ነጥብ ጸረ ፕሮፓጋንዳን በሚመለከት ይሆናል ብሎ ጀመረ። ቅድም በትክክል እንደተገለጸው አሳ ከባህር ከወጣ ተፈጥሯዊ ሞት ይሞታል። በሌላ አነጋገር ወንበዴዎችን ከህዝብ ነጥሎ መምታት ይሆናል ማለት ነው። ይህ ቀላል ስራ አይደለም። የምናካሂደው ፕሮፓጋንዳ ከጀብደኝነትና ከግብታዊነት ፍጹም የራቀ የተጠና፣ በቅድና በፕላን የሚሰራ መሆን ይኖርበታል። የዚህን ክፍለ ሀገር ችግር ለመፍታት አሁን ከምናካሂደው ፖለቲካዊና ድርጅታዊ ስራ ጎን ለጎን እና ከዚያም ባሻገር ወሳኙ ስራ ና ውቂያ የምንቀይሰው የፕሮፓጋንዳና ስትራቴጂ ይሆናል። ዛሬ እንደ ማሌ ያለ ሳይንሳዊ መሳሪያ ታጥቀናል። ግን ይህን አሸናፊ መሳሪያ ለማን፣ ለምን፣ እንዴት ነው ልንጠቀምበት የምንችለው? የቆም ነው አደሩ ህዝብ ልዕልና ነው ለእኩልነት፣ ለሰላም፣ ለብልጽግና፣ ለፍትህ ለዲሞክራሲ የምናካሄደው ፕሮፓጋንዳ ይህን በጥሩ ቋንቋ እየተነተነ ማስረዳት ይኖርበታል። በሌላ በኩል የወንበዴዎችን ፖለቲካዊ ክስረት አቋማቸውንና አላማቸው ጸረ ህዝብ መሆኑን ማጋለጥ የፕሮፓጋንዳ ስራ አንዱ ፈርጅ ነው። የአብዮታዊውን ነጻ አውጭ ሰራዊታችንን ሞራል መገንባት የፕሮፓጋንዳው ክፍል ሌላው ተግባር ነው። በዚህ ክፍለ ሀገር በመላ ኢትዮጵያና በዓለም ዙሪያ የምናሰራጨው ፕሮፓጋንዳ ምን እንደሆነ በውል ተለይቶ መታወቅ ይኖርበታል። የዘመቻው ባህሪ ብሔራዊና አብዮታዊ ብቻ ሳይሆን ዓለም አቀፋዊም ነው። ዝግጅት፣ ፕላን፣ እቅድ፣ የጊዜ ሰንጠረዥ ያስፈልጋል። ከግለኛነት ከጀብደኛነትና ከግብታዊነት አሰራር መራቅ ግዴታ ይመስለኛል። የምናካሄደው ፕሮፓጋንዳ ከብሔራዊ ጠባብነት መንፈስ የራቀ ከስሜታዊ አስተሳሰብ ይልቅ ትንታኔን ከመደብ እርቅ ይልቅ የመደብ ጦርነትን በጥራት አጉልቶ የሚያሳይና የሚያስተምር መሆን አለበት ብዬ አምናለሁ። እኛ የመጣነው ችግሩን ለማድበስበስና ለመሸፋፈን ሳይሆን ፍርጥርጥ አድርገን በማቅረብ የመጨረሻ መፍትሄ ለመሻት ነው ብዬ እገምታለሁ። ቀደም ሲል አንዱ ተናጋሪ ህዝቡ ሰላም ይፈልጋል ብለዋል። እኛም የምንፈልገው ሰላም ነው። ግን ምን አይነት ሰላም? የመደብ ሰላም ነው የምንፈልገው እና ሰርቶ አደሩ ህዝብ የመደብ ጠላቱን አውቆና ሚናውን ለይቶ ካልቆመ በስተቀር ሰላም ሊኖረው አይችልም። ፕሮፓጋንዳችን፣ ትግላችን ሁሉ እዚህ ነጥብ ላይ ማተኮር አለበት ብዬ አምናለሁ። አመሰግናለሁ። እንደ ሳማ የሚለበልብ እንደ እሾህ፣ የሚወጋ ንግግር ነበር። ስለ ማስታወቂያ ሚኒስቴር አሰራር ይሆን የተናገረው? ግን ሀሳቡ ትክክል ነበር። ምናልባት ማንኛውም ነገር በቲዮሪ ቀላል ሆኖ ሊታይ ይችላል። ተግባር ግን ሌላ ነው፣ ያስቸግራል። ሌላ ጥያቄ ወይም አስተያየት ወይም ማጠናከሪያ አሳብ አልቀረበም። ወደ ድርጅታዊ መዋቅሩ ገለጣ ከመሄዳችን በፊት የሁጋዘ ሕዝብ ደህንነት መምሪያ ኃላፊ አጭር ማስገንዘቢያ እንዲሰጥ ተጠየቀ። ኮሎኔል በትሩ ተሰማ ነበር። ሽክ ብሏል። ጉንጮቹ ያበራሉ ፈገግታው ይሞቃል እንዳልኩት የጠገበ ቱጃር ነው የሚመስለው ሁሉም ጆሮውን ቀና አደረገ የጥበቃ ነገር ሁሉንም ያሳሰበ ይመስላል አንጋች ለምን አያሰጠንም በማለት ካሁኑ ያኮረፉም ነበሩ ለሕይወታቸው ይህን ያህል ስጋት አድሮባቸው ይሆን ማን የት በምን ምክንያት እንደሚሞት ቢያውቅ ጥሩ ነበር ወይስ መጥፎ አላውቅም ስለ ሞት አስቤ አላውቅም? ለምን አስባለሁ? የማይቀርዳ ነው። ሲመጣ ይመጣል። አድፍጦ የሚመጣ ሌባ ነው። ባፋንኩሎ ሰው ስለ ሞት ለምን እንደሚጨነቅ አይገባኝም። ግን አሁን የአንዳንዶቻችን ጭንቀት ሞት አልመሰለኝም። ትልቅና ተፈላጊ ሰው ሆኖ የመታየት ፍላጎት አለ አይደል? እንደሱ መሰለኝ። ትልቁ ነው የመታየት በሽታ ጓዶች። ማንኛውም ድርጊት ተጻራሪ ድርጊት አለው፣ በማለት ኮሎኔል በትሩ ተሰማ ንግግሩን ከፈተ። የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ግቡን እንዳይመታ ለማድረግ የሚፈልጉ ኃይሎች በዚህ ከተማ ምናልባትም በጉያችን ውስጥ ሊኖሩ ይችላሉ። በጸጥታ ረገድ ያለብን ችግርና ድክመት የሚመነጩትም ከዚሁ ነው። አንድ ህዝብ ስለሆነ ጠላትን ከወገን ለይቶ ማየት ያስቸግራል። አብረን እንውላለን፣ እንጠጣለን፣ እንበላለን። አብረን እንመራለን፣ እንማራለን። ነገሩ ውስብስብ ነው። ስለሆነም እያንዳንዳችሁ ለዚህ ታሪካዊ ስራ በጥንቃቄ ተመልምላችሁ የመጣችሁ መሆናችሁን በማወቅ ነቅታችሁ አካባቢያችሁን መቃኘት አለባችሁ። ጥርጣሬ ከሙያችን ተነጥሎ የማይታይ መሆኑን ለማመልከት ነው። ያልጠረጠረ ተመነጠረ የሚለውን የቆየ ዘይቤ እንደ መፈክር እንጠቀምበታለን። ለሀቅን የቆምነው ግን ለሀቅ ቆመናል በማለት መዘናጋት የለብንም። መጠራጠር ያስፈልጋል። ጠላቶች አሉን። ነቅተን ለዘመቻችን መሳካት በያለንበት ዘብ እንቁም። ሁሉም ሰላይ መሆን አለበት፣ ዘም መቆም አለበት። ላብዮቱ ጠላቶቻችን ካሁኑ ውዥንብር በመፍጠር ህዝቡን መረበስ ጀምረዋል። የገበያው ኢኮኖሚ እየተናጋ ነው። ሽብር በመፍጠር ህዝቡን እንዲሸፍት ለማድረግ ይፈልጋሉ። እኛ ሀማሴን የሆነ ሁሉ የሻቢያ አባል ነው አንልም። ወገንን ከጠላት ለይተን እናውቃለን። ህዝቡን የማረጋጋቱንና የዘመቻችንን ትክክለኛ ዓላማ የማስረዳቱን ጉዳይ ለፖለቲካ መምሪያ አልተወው። በነገራችን ላይ በሻቢያ ውስጥ የሃልዋ ሰውረ ኃላፊና ማእከላዊ ኮሚቴ አባል የነበረ ስዕላይ በራሂ የሚባል ትልቅ ሰው በቅርቡ እጁን ሰጥቷል። ብዙ የሚያውቅ ሰው ነው። የሻቢ አራተኛ ብርጌድና አዛዥም ነበር። ፖለቲካ መምሪያው በጣም ሊጠቀምበት የሚገባ ሰው ነው። በት መንገድ መንገድና ዘሬ ብዙ ነው። የእያንዳንዳችንን ደካማ ጎና አጥንተው በማወቅ ይጠቀማሉ። የመሀል አገር ሰው ሴትና ስጋ ካየ አይኔ የለውም የሚል ፈሊጣላቸው ሳቅ። አዎ ጓዶች፣ ከሴትና ከስጋ መጠንቀቅ። ሌላ ሳቅ። እውነቴ ነው። ለሴሰኛው ሴት፣ ለሆዳሙ ስጋና መጠጥ፣ ፍቅረ ንዋይ ለሚያጠቃው ገንዘብ፣ ችግር ላለበት አትጋቢ ድጎማ፣ በገንዘብ በንብረት፣ የእያንዳንዱ ሰው ድክመት ተከታትለው በማጥናት ለዓላማቸው ይጠቀሙበታል። በዚህና በዚያ ብለው ሰውየውን ማሸነፍ ካልቻሉም በወንጀላ ዘዴ ተጠቅመው የዓላማቸው መሳሪያ ከማድረግ አይመለሱም። የሚመጡበት መንገድ ዘዴ ረቂቅ ነው። በተለይም እድሜው ለጥሮታ የደረሰ እና የገንዘብ ችግር ያለበትን ሰው አሳደው ነው የሚጠቀሙበት። ጓዶች፣ ይኸው ነው። ጠንቀቅ ማለት አለብን። ስንቃችንን ባህያ፣ አመላችንን በጉያ። ሳቅ ከሳቁ በኋላ እርስ በርሳችን እንታያይ ጀመር። አንዱ ሌላውን የሚጠይቅ ይመስላል፣ አንተ የትኛው ትሆን እያለ እነዚህ መሰሪዎች በየትኛው መንገድ ይመጡብኝ ይሆን አልኩ በልቤ። ማን ራሱን ያውቃል? አብዛኛዎቻችን ስለ ጠንካራ ጎናችን ነው እንጂ ጉራ የምንነፋው ስለ ደካማ ጎናችን አበክረን አናስብም። ቅሉ ስለ ራሳችን ሀቁን መቀበል ያቅተናል። የማልሰራው ወይም ያልሰራሁት ኃጢአት ይኖር ይሆን? ይቺ ውብና ግን አጭር ሕይወት የምታበረክተውን ጥሩ ጥሩ ነገር ሁሉ እወዳለሁ። ማን የማይወደው? በሕይወት ካልተደሰቱ የመኖር ጥቅሙ ከምኑ ላይ ነው? እንቻ ስዕላይ በራሂ። በማስታወሻ ደብተሬ ላይ ስሙን በትልቁ ጻፍኩ። በሻዕቢያ ውስጥ ትልቅ ስም ነበር። በደቡብ ኤርትራ የተዋጋው አብዮታዊ ሰራዊታችን ዝናውን ያውቃል። ጀግና ተዋጊ አዋጊና ጥሩ ስትራቴጂስት ነው እየተባለ በሰፊው ይወራለታል። መቼም ጠላትም ቢሆን ጀግና ይከበራል። በእውነትም ሻዕቢያ ተፍረክርካለች፣ አልቆላታል። የእሱ በአሁኑ ጊዜ እጁን መስጠት የውስጥ ደጋፊዎቻቸውን ተስፋ ያስቆርጣል ቅስማቸውንም ይሰብራል አልኩ። እንዴት እንደምጠቀምበት ካሁኑ ታየኝ። ሳይደግ ሳይጣላም ጥሩ እድል። የማቀርብለትን ጥያቄዎች በሀሳቤ የደረድር ጀመርኩ። የድርጅታዊ መዋቅሩ ገለጣ ቀጥሏል። የመዋቅር ገለጣ መቼም ያሰለቻል። በግማሽ ልብ ነበር የማዳምጠው። ስለ ሰለቸው ብቻ አይደለም፣ ደክሞኝ ነበር። የረጅም ስብሰባ ችግር የሆነው ያደክማል። ቀስ ብሎ አእምሮ ያበልዛል። የመጨረሻ ውጤቱ እያነሰ የሚሄድ ገቢ። ደግሞ ርቦኝ ነበር። አፌ ኩበት ኩበት ማለት ጀምሯል። ደግነቱ ገለጣው ተገባዷል። የመጨረሻው ሳይሆን አልቀረም። የኢኮኖሚ ልማት ዘመቻና እቅድ መምሪያ ላይ ነበርን። በምርት አገልግሎት ስር የግብርና፣ የመንግስት እርሻ፣ የኢንዱስትሪ፣ የሀገር ውስጥ ንግድ፣ የኃይል ምንጭና የውሃ ሥራ ግብረ ኃይሎች። በድጋፍ ሰጪ አገልግሎት ስር የሠራተኛና ማኅበራዊ ጉዳይ፣ የመልሶ ማቋቋም፣ የጤና፣ የኮንስትራክሽን፣ የትራንስፖርትና የከተማ ልማት ግብረ ኃይሎች። አስራ ሁለት ግብረ ኃይል አስራ ሁለት ሐዋርያት የኢኮኖሚ መምሪያውን ኃላፊ መጽሐፈ ዳንኤልን በዓይኔ ሰረቅ አድርጌ ያየሁት ስጋት አድሮበት ሆዱን ያክ ነበር የሚያስበው ነገር ተሰማኝ። ምናልባት የተወለደበትን ቀን ነበር የሚረግመው። ጨልሟል። ከስብሰባው ስንወጣ ሁሉም የተኮራረፈ ይመስላል፣ እያዛጋ በየአቅጣጫው ተበተነ። ጭንቅላቴ እንዳረጀ ሞተር ሲጮህ ይሰማኛል። ወደ ማረፊያ ቤቴ እጄ በቀዝቃዛ ውሃ ገላይን ከታጠብኩ በኋላ ጎኔን አልጋ ከማስነካት ሌላ የሚታየኝ ነገር አልነበረም። ጠረኔ ሁሉ አስጠላኝ፣ ሸቷል ሰውነቴ የነፍስ የነበረው ቀዝቃዛ አየር ትንሽ መንፈስ የናደሰው ጨረቃ የማትታይበት ምሽት ነው። ሰሜናዊ ኮከብ ከጠራው ሰማይ ላይ ፈርጥ መስላ ትታያለች። ግዙፍ ጥቁር ጥላዎች መስለው በቆሙት ዘንባባዎች ውስጥ አጮልቅ የነበር ያየዋት። ወደ መኪናዬ ልገባ ስል ሰለሞን በትረ ጊዮርጊስ ጠራኝ። ወዴት ነው አለኝ። ከዚህ ማራቶን ስብሰባ በኋላ ወዴት የሚሄድ ይመስላል? ቀጥታ ወደ መጠለያ ጣቢያ ነው፣ ደክሞኛል አልኩት። አይ እናንተ ጋዜጠኞች አለና ሳቀ። ምን አጠፋን? አልኩት። መጠለያ ጣቢያ አልከው፣ ምግቡን ደግሞ ምን ልትሉት ይሆን? ምግብ ለስራ እንደ ገና። ከአንጀቱ ሳቀና በላውን ቤት አብረን ሂድ አለኝ። ሌላ ጊዜ፣ አሁን በእውነት ደክሞኛል አልኩት። ኖ ኖ አለ። ይሄ አሁን የመጣውን ወዶ ገብ እንድትገናኘው ነው። እኔም ላገኘው ፈልጋለሁ። ለስራችን በጣም ይጠቅማል። ጥሩ እስኪም አለኝ። ጋዜጠኞች መቼም ይችን ይችን አጠሉም፣ ወሬና አረቄ ትወዳላችሁ። እዚህ ላይ ጥሩ አልኩት። ሳስበው እውነትም ጥሩ መጠጥ አሰኝቶኝ ነበር። ጉሮሮዬ ድርቅ እንደመታው መሬት የተሰነጣጠቀ ያህል ሆኖ ይሰማኛል። ያንን ዝነኛ ወንበዴ ለማየትም ፈለግኩ። ድካሙ በአንዴ ለቀቀኝ። ሌላስ ምን ይወዳሉ ይባላል ብዬ ጠየቅኩት። ሴት ብሎ ሳቀና፣ ቀጥሎ ምግብ ላይ ግን ሰነፎች ናችሁ ይላሉ። ግን የዜና አቀራረባችሁ ደስ አይለኝም አለ። ለምን? ሰው ሰው አይሸትም ደረቅ ነው። ሶሻሊዝም ስለ ስታሲክስ አይደለም። መነሻውም ሆነ መድረሻው ሰው ነው። በይህን ያህል ምርት ታደገ፣ ይህን ያህል መሬት ታረሰ፣ ይህን ያህል ሰዎች ተደራጁ፣ ይህን ያህል ሰዎች ከማይምነት ተላቀቁ ወዘተ፣ አህዝ ብቻ። እርግጥ ጋዜጠኞች ሪኮርድ መያዝ ይገባቸዋል። ግን ሪኮርድ ለማሳየት ስትሉ ሰው ትረሳላችሁ፣ ደመቀዝቃዛዎች ትሆናላችሁ። የምታቀርቡት ዜና ሁሉ ሰው ሰው መሽተት አለበት። ደግሞም የምታካሄዱት ቅስቀሳ ሁሉ የአጠቃላይነት ባህርይ ያጠቃዋል፣ አሰልቺ ነው። ከሀቅ መነሳት አለባችሁ። ሀቅ ማለት ደግሞ ፋክት ነው ግባና እንዲህ አለኝ። የምናቀርበው ዜና ሁሉ ሰው ሰው እንዲሸት ከተፈለገ በሰው ልጅ ላይ እምነት ያላቸው በሙያው የሰለጠኑ ጋዜጠኞች በብዛት ያስፈልጉናል። ብየው ወደ መኪናው ገባው። ከአይን የቀደሙ ሁለት ወጣት አንጋቾች ከመኪናው ኋላ ተቀምጠዋል። ሌሎች አንጋቾች ሞልቶ የያዘ ሌላ አጃቢ መኪና አስነስቶ ከኋላ ይጠብቃል። ገና ከመግባቴ መኪናዋ በረረች። ፍጥነት አይጣል ነው። ትንፋሼን ውጭ አያስኩ! በአረንጓዴ ቢጫ፣ ቀይ መብራቶች፣ ቀይ ኮከቦችና ቅስቶች ያሸበረቀው ኮምቢሽታቶ የቻይና ከተማ መስሏል። ቀይ መብራቶች እየጣስን ነበር የምንበረው። ከመኪና አደጋ ይሰውረን እንጂ የጠላት ጥይትስ አያገኘንም ነበር። በዚያ ፍጥነት ስንበር ቀጠልኩና ተጨባጭ ነገር ላይ የተመሰረተ ፕሮፓጋንዳና ቅስቀሳ እንዲካሄድ ከተፈለገ የአሰራር ቅንብር ያስፈልጋል። እኛ ጠንቋይ አንቀልብም። ኢንፎርሜሽን ሊኖረን ይገባል። ኢንፎርሜሽን ሊገኝ የሚችለው ደግሞ ከህዝብ ደህንነት፣ ከወታደራዊ ክፍሎች፣ ከውጭ ጉዳይና ከመሳሰሉት ነው። በቂ መረጃ ሊገኝ የሚችልበት መንገድ ሳይቀየስና የአሰራር ቅንብር ሳይፈጠር አጠቃላይ ቅስቀሳ ነው የምታካሄዱት ማለት ስራውን አያቃናም። ከሚሰራው ዳር ቁሞ የሚተቸው ክፍል ይበዛል አልኩት። ጥሩ ሀሳብ ነው። አሁን እናደርገዋለን። አሁን አልደከመም አልኩት ገርሞኝ። አርፎ ውሎ ገና የተነሳ ይመስላል። የኃይሉ ምንጭ ምን እንደሆነ ሚስጢር ይሆንብኛል ሳየው? ምን ይደረግ ብለ ነው የኤርትራ ችግር ሁለተኛ ተፈጥሮ ይሆኗል። ከኤርትራ ችግር ጋር ስኖር ይሄውና አስር ዓመት አልፎኛል። ከአብዮቱ በፊት ለሰባት ዓመት ተኩል በዚህ ክፍለ ሀገር የኦፕሬሽን አዛዥ እንደነበርኩ ታውቃለህ። አሁን ደግሞ በዚህ ፖለቲካ ስራ ሶስት ዓመት ሊሆኔ ነው በማለት መኪናዋን እንደ ብድያ በረረ። በረጅሙ ከተነፈሰ በኋላ አሁን ግን በእውነት ስለ ኤርትራ ችግርና መፍትሄ ማሰብና መጨነቅ ሰልችቶኛል፣ አንገቴ ድረስ ደርሶ ያንገፈገፈኝ ነው አለኝ። ብሔራዊ ጎዳናን አልፈን በአብዮት አደባባይ ወደ ላይ ከተጓዝን በኋላ አዲስ ዓለም ገዛ ባንዳ ማይጃጃህ ደርሰን ነበር። መንገዱ ቀጠለ በኒያላ ሆቴል አድርገን ወደ አውሮፕላን ማረፊያ የሚወስደውን መንገድ ተያያዝ ነው። ዛፉም ቤቱም መንገዱም እንደ ጥላ ውልብ እያለ ይጠፋል። አይዞ፣ አሁን የችግሩ መፍትሄ እየተቃረበ ነው አልኩት። ሳይገድለኝ በፊት ቢሆን ጥሩ ነው፣ ችግርና መፍትሄ ከማሰላሰል ተገላግዬ እፎይ ብዬ የማርፍበት ጊዜ ናፍቀኛል። አረጀው መሰለኝ። አርባ ሁለት ዓመት ሆኖኛል። በዚህ ፈጣን አብዮት አርባ ሁለት ዓመት የሆነው ሰው ልብ እንዲህ አይነቱን ሩጫ ይችላል ብለህ ነው? አለና ሳቀ። የምጸት ሳቅ ነበር። እኔም ወደዚያው ገደማ ነኝ አልኩት። አግብታል? እጮኛ አለኝ። ጥሩ ነዋ፣ ሰርግ ታበላን አለ። ይህ ዘመቻ ባይመጣ ኑሮ በቅርቡ ላገባ ነበር። አትስጋ፣ ዘመቻው ቶሎ ያልቃል። በዘዴና በጥበብ ካያዝነው ግን ግን ምን አልኩት። ነገሮችን በእርጋታና በዘዴ መያዝ አለብን ብሎ በመጣበት መንገድ ወደ ኋላ መመለስ ጀመረ። ወደ ከሮች ሮሳ ቀይ መስቀል ሲኒማ ቤት የሚወስደው መንገድ ከታጠፈ በኋላ በዚህ ክፍለ አገር ቋሚ ሽብር እንዲኖር የሚፈልጉ ሰዎች አሉ። በዚህ ሰሜናዊ አካባቢ ላለፉት አራት መቶ ዘመናት ጦርነት ያልተካሄደበት ጊዜ የለም፣ እና ይህ ሁኔታ ብዙ ሰዎችን አድርባዮችና ተጠራጣሪዎች አድርጓቸዋል። አሁንም በዘመቻው ለመጠቀም አሰፍስፈው የሚጠብቁ አይጠፉም። ለዚህ ነው ረጋ ማለት አለብን የምለው። የዚህ ሀገር ችግር ውስብስብ ነው እና ደግሞ ከመሀል ሀገር የመጡ አንዳንድ ሰዎች ስልቻ ሙሉ መፍትሄ ይዘው የመጡ ስለሚመስላቸው የባሰ ችግር በመፍጠር ነገሩን ይበልጥ ውስብስብ ያደርጉታል። ሌላ ችግር እንዳንፈጥር ነው የምሰጋው። የታሪክ ሽም ያደጋ አይደለም። ቤት ደርሰናል አለኝ። የውጭው በር ክፍት ሆኖ ነበር። የሚጠብቀው ወታደሮች በሩ ላይ ቆመዋል። በመጣበት ፍጥነት ሽው ብሎ ገባ። ትልቅ ግቢ ነው። በመብራት ነዶ ፀሐይ መስሏል። ኦሮማይ በዓሉ ግርማ